አዲስ አበባ ከተማ በየሰዓቱና በየዕለቱ የወንጀል ድርጊት ለመፈጸም አቅደውና አስበው የሚንቀሳቀሰው አካላት ስለመኖራቸው ወደ ፖሊስ ከሚመጡ አቤቱታዎች መረዳት ይቻላል። ወንጀል ፈጻሚዎች በመዲናችን አዲስ አበባ የተለያዩ የማደናገሪያ ሐሳቦችን በመጠቀም በርካቶችን ለወንጀል ተጋላጭ አድርገዋል። ይህን ተከትሎ ፖሊስ የደረሰውን ጥቆማ መነሻ በማድረግ አስፈላጊውን ክትትል በማድረግ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እያጣራ ይገኛል። የግል ተበዳይ ከባንክ በኢቲኤም ገንዘብ ሲያወጣ ተጠርጣሪ ከኋላ በመቆም የሚስጥር ቁጥሩን በማየት ኢቲኤሙን እንደምንም ብሎ መደለያ ቃል፣ ኢቲኤሙ አይሰራም ተበላሽቶብኛል፣ የመሳሰሉት መደለያ ቃሎች በመጠቀም ያው ኢቲኤሙን ቀይሮ ከወሰደ በኋላ ገንዘብ አውጥቶ ያው ይዘን ምርመራ ስናጣራ ከተያዘ በኋላ ወደ 12 የሚሆኑ የኢቲኤም ካርዶችን በእጁ ላይ አግኝተን ከሌሎችም ሶስት የግል ተበዳዮች ወደ 44400 ብር አካባቢ አውጥቶ ምርመራ እያጣራን እንገኛለን። ሞባይል ያልሆነን ነገር ሞባይል ነው ብሎ ከመሸጥ ጋር ተያይዞ የሞባይል ግላሶችን ሞባይል በማስመሰል በሞባይል መለጣጠፊያ ወይም ደግሞ ትክክለኛውን ሞባይል በማስመሰል የሚሸጡና ህብረተሰቡን የሚያታልሉ ወንጀለኞችን በተመሳሳይ ይዘን ምርመራ እያጣራን እንገኛለን። በአብዛኛው ማህበረሰባችን ግዥ የሚፈጽመው ያው የንግድ ልውውጥ የሚያደርገው በሞባይል ባንኪንግ ከመሆኑ ጋር ተያይዞ ገንዘብ ሳያስተላልፉ ያስተላለፉ በማስመሰል ሐሰተኛ ሰነዶችን ጭምር በማሳየት ህብረተሰቡን የሚያታልሉም በተመሳሳይ ይዘን ምርመራዎችን እያጣራን ያለንበት ሁኔታ ነው ያለው። ብዙ ዘዴዎችን እየተቀያየሩ በጣም ለብዙ ጊዜ የሚፈጸሙ ወንጀሎች አሉ። በተለይ ማህበረሰቡ በተለምዶ የሚላቸው ከስርቆትና ከማታለሉ ወንጀል ጋር የሚገናኙ ናቸው። በተለይ የታክሲ ትራንስፖርት ሰጪ አካላት ነው ብዙ ጊዜ ነገር የሚጠቀሙት ካስገቧቸው በኋላ የተለያዩ ባዕድ የሆኑ ነገሮችን ላያቸው ላይ በመድፋት ለማጠብ እነሱን ለማጽዳት ነው በሚል ያላቸውን ንብረት ተጠግተው መዘረፍ ነገር አለ። ሁለተኛ ደግሞ ትርፍ አድርጎ በመጫን ታክሲውን ከሞሉ በኋላ የተወሰነ ሰዎች የሚፈልጓቸውን ትርፍ አድርጎ በመጫን ትራፊክ መጣ በሚል ገፍትሮ በመጣል ጭምር ንብረታቸውን መውሰድ አለ። ማዋከብ ነው። አጠቃላይ ሲታይ ትራንስፖርት ውስጥ ታክሲ ውስጥ የገባን ሰው ተዋክቦ ንብረቱ የተዘረፈ መሆን አለመሆኑ እንኳን እንዳያውቅ በማድረግ ንብረቱን ከወሰዱ በኋላ ገፍትረው ይጥራሉ። በዚህም ሳቢያ የሞት ጉዳት የደረሰባቸው የአካል ጉዳት የደረሰባቸውም ግለሰቦች አሉ። የፖሊስ አባላትን እና የደህንነት መስሪያ ቤቶች መታወቂያዎች መጠቀም የእነሱን አልባሳት መጠቀም እና የደህንነት ሰዎች ነን ከፖሊስን የመጣ ነው በማለት ሐሰተኛ መታወቂያ በማሳየት በተለይ ቤቶችን አስቀድሞ በማጥናት የጦር መሳሪያ በመጠቀም ገጀራ ሚለዋ በመጠቀም መውሰድ በጣም የተለመደና እስካሁንም የቀጠለ ነው። ሌላው በጣም የተለመደው እንደተባለው የወንብድና ወንጀሎችና የማታለል ወንጀሎች ናቸው። ከማታለል ጋር ተያይዞ ብዙ ጊዜ የተለመደው ነገር የሃይማኖት አባቶችን አልባሳት መልበስና የሃይማኖት አባት ነኝ ብሎ መቅረብን የሚጨምር ነው ጸልይ ያለው በማለት ንብረታቸውን በመቅረብና ንብረታቸውን አጠቃላይ እምነታቸው ካደረባቸው በኋላ ያላቸውን ንብረት ወደ እነሱ እንዲያዞሩላቸው ማድረግ፣ ብዙ ሰዎች ንብረታቸውን አጥተዋል። በመሰል የወንጀል ፈጻሚዎች ሰለባ የሆኑ ግለሰቦች በርካቶች ናቸው። ታዲያ አዲስ ፖሊስ ወንጀል ከተፈጸሙባቸው በርካታ የግል ተበዳዮች መካከል የተወሰኑ ግለሰቦችን አግኝቶ ስለተፈጸመባቸውና በወቅቱ ስለገጠማቸው ሁኔታ ጠይቋቸው የግል ተበዳዮችም የሚከተለውን ምላሽ ሰጥተዋል። ለኢቲም ፍሬሽ ነኝ እኔ ልጠቀም በፈለግኩ ሰት ከዛ ከጀርባ ነበረና ቁሞ እንደዚህ ሳይቆየና ከዛ በኋላ ምቢሲ ላይ ምናምን እሱ እኔ ለመጠየቅ ስፈልግ አየና ጠጋ ብሎ ሳይቆየ ከዛ ካየ በኋላ እንደዚህ ኤቲኤሙን ነካና ቀይሮታል። ለካ እኔ ብዙም እንትን አላደረኩትም። ጠጋ አለና ኤቲኤሙን ቀይሮ የኔን ሚስጥር ቁጥር መጀመሪያ ሳይቆይቷል። ከዛ በኋላ ራሱ አውጥቶ ሁለት ጊዜ አምስት አምስት ሺ ብር አስር ሺህ ብር አወጣብኝ። ከዛ በኋላ ቴክስት ሲደርሰኝ ወዲያውኑ አላየሁትም። ገባሁኝ እንደገና እምቢ ሲለኝ ቴሙ ከዛ ገብቼ እንደዚህ ሳናገራቸው አሁን ላይ ኮ ብር ወጣ እንደዚህ እንደዚህ ለምን እንደዚህ እንደዚህ ሲል ከዛ ስልኬን ቴክስት ሳይ እንደዚያ ወጥቷል። መርካቶ አካባቢ ላይ ገበያ ይቸ የአለም መቅ ታክሲ መያዣተረ አካባቢ ማለት ነው። በሰዓቱ እንዴት እንደወሰዱብኝ አላወኩም። ታክሲ ውስጥ ስገባ ስልኩ እንዴት ሳይ የለም እንዴት እንደወሰዱብኝም አላውቅም። ከዛ ከተወሰነ ሰዓት በኋላ የሆነ አቶ ቢስተር አሁን ስምስ መሰነ የፖሊስ ጣቢያ ተገኝቶላል ምናም ብለው ደወሉልኝ። ሄጄ ሳየው በአጋጣሚ ስልኩን ስመረምረው የኔ ስልክና የኔ ፎቶ ተገኘ። ከዛ በቃ ብዙ የተሰርቁ ስልኮች ነበሩ። ከነዛ መካከል መርቄ ሳየው ስልኩ የኔ መሆን አረጋገጥኩኝና ስልኩ የቤታችሁ ጋፈንፉ ሲንቄ ባንክ ላይ ብሪ ባፈችሁ ዳፈን ሲንቄ ባንክ ገብቼ ብር ለማውጣት እየተጠባበቁ አንድ ትልቅ ሰውዬ ወደ እኔ መጥቶ ስልክ አስደውለኛለኝ ስልኬን ልተባበረው ስልኬን አውጥቼ እንደሰጠሁት ከፋዮች በመስኮት በኩል ና ብርህን ውሰድ ሲሉኝ ሰውየውን እየተከታተልኩት ብሬን ወስጀ ዞር በምልበት ሰዓት ሰውየውን አጣሁት 37 ሺህ ብር ስልኬ ላይ ስላለኝ የምጠቀመውን ሲሜን አዘጋሁት ከዛ ባንክ ስሄድ ከእኔ ቀድሞ ሞባይል ባንኪንግን እንዴት እንዳወቀው ባላቅም ስልኬ ላይ የነበረውን 37 ሺህ ብር አስተላልፎታል ባንኪ ነቄ ባንኪ

ሞባይል ባንክ ወካን የተሰይነን ቤቁ ወንጀል ተፈጽሞብን፣ አብዛኛዎቻችን ወደሚመለከታቸው አካላት በመሄድ ስለተፈጸመብን ወንጀል ስናመለክት፣ አንዳንዶቻችን ግን ስለተፈጸመ ወንጀልና ድርጊት ለማንም ሆነ ለየትኛውም አካል ሳናሳውቅ ችላ እንላለን። ያ ደግሞ እንደ ከተማም ሆነ እንደ ግለሰብ የሚያስከትለው ጉዳት ከፍተኛ ነው። እነዚህ ወንጀል የተፈጸመባቸው ግለሰቦች በወቅቱ የወሰኑት ውሳኔም ወደሚመለከታቸው አካላት ቀርቦ ማሳወቅ ነበር። ይህ አካሄዳቸው ከፍተኛ ጠቀሜታን አስገኝ ተገኝቶላቸዋል የባንክ ቤት እንትኑ ገብቼ ሳናግረው ፖሊስ ጣቢያ ይሄዳለኝ። አልጨረስኩትም ያን ወረቀት ፖሊስ ጣቢያ ይዋል ሄድኩም በቃ እንደ ጠፋ ተስፋ ቆረጥኩ እና ተውኩት። ግን ለህግን ያኖረልን በቃ ተደወለልኝ። ወደዚህ መጣሁኝ። መሳለሚያ ፖሊስ ጣቢያ አዲስ አበባ ራሴ ብልብላ ናንጀዳ ከተያዘው ስልኬ ላይ ፖሊሶች የጓደኛዬን ስልክ አውጥተው ከመሳለሚያ ፖሊስ ጣቢያ አዲስ አበባ ነው ምንደውልልህ አሉኝ። ከዛ ተጠራጥሬ ስልኬን ከየት አመጣችሁት ስላቸው ለጉዳይ ፈልገን ነው ና አሉኝ። ሌቦች ዘዴዎቻቸውን ቀይረው ሌላ ጉዳት ሊፈጽሙብኝ ነው ብዬ ወደ ቄለም ወለጋ ሄድኩ። መጀመሪያውኑ ቡራዩ ፖሊስ ጣቢያ አመልክቼ ስለነበር ቄለም ወለጋ ደርሼ ደወልኩላቸው ወንጀለኛው ላይ ምርመራ እያካሄዱ እንዳሉ ነገሩኝ። እኔም አንዳንድ የህግ ሂደቶችን ጀምሬ ነበር። ሞባይሌን በአይኔ አይቼዋለሁ ተወስደዋለህ ተብዬም ቀጠሮ አሲዘውኝ ነበር ሞባይሌ ኮ እያነርጌ እያነርጌ ምፉዳታ ናንጀደኒ ናቤን ለመን ማየች ይ ወንጀል ፈጽመው ከህግ ማምለጥ የማይቻል ና የማይታሰብ በመሆኑ መሰለ የወንጀል ድርጊትን በተመለከተ የወንጀል ህጉ ምን ይላል ስንል ላነሳነው ጥያቄ በፍትህ ሚኒስቴር የልዩ ልዩ ወንጀል ዳይሬክቶሬት አቃቢ ህግ ዋለልኝ ህብስቴ እንዲህ ብለዋል። ይህ ወንጀሉ እንደየተሳትፎ እንደ ወንጀል አፈጻጸሙ እንደ ድርጊት አፈጻጸሙ የወንጀል ጉ የተለያየ አንቀጽ አስቀምጦ ይገኛል። በተለምዶ ሸዋሸዋ ተብሎ የሚጠራው ወንጀል ብዙ ጊዜ የአካል ጉዳት ከሌለው ወይም ሞት የማያስከትል ከሆነ በስርቆት ወንጀል ሊቀጣ ይችላል። በዚህ አግባብ ስርቆት ተራ ስርቆት አለ፣ ከባድ ስርቆት የምንለው አለ። ይህንን ተራ ስርቆት ከሆነ ምናልባትም እስከ አምስት ዓመት ሊደርስ የሚችል ጽኑ እስራት ሊያስቀጣ ይችላል። ከባስር ኮት ከሆነ የተለየ አደገኝነት ካለው እስከ 15 ዓመት ጽኑ እስራት ሊያስቀጣ የሚችል ወንጀል ይፈጸማል። ሌላው ደግሞ ከቅድም ሞትን ካስከትለው ሸዋሸው ሆኖ ሞትን ሊያስከትል ይችላል። ተገፍትረው ከመኪና ላይ ወድቀው የሚሞቱ ሰዎች አሉ። አዋክው በሚደፈጥሩባቸው ጊዜ አስፓልት ላይ ወድቀው የሚሞቱ መሬት መቷቸው የሚሞቱ ሰዎች አሉ። በዚህ ጊዜ የሚሆነ ከባዱ ምድና ስለሆነ እስከ እድሜ ልክ እስራት ወይም ሞት የሚያስገባ ወንጀል ነው። አዲስ አበባ ሰፊና ግዙፍ ከተማ እንደመሆኗ በእያንዳንዱ መንደርና ሰፈር የጸጥታ ኃይልን ማቆም እንደማይቻል ይታወቃል። ይህን የተረዱ ወንጀለኞችም የጸጥታ ኃይሉን እንቅስቃሴና እርምጃ በመከታተል በተለያዩ ቦታዎች ላይ ወንጀል የሚፈጽሙ መኖራቸውን ሕብረተሰቡ ከግንዛቤ ውስጥ በማስገባት ተገቢውን ትኩረት ማድረግ አለበት። ከኔ መመራለ ያለበት የምለው ነገር ማለት ነው በቃ ፊት ለፊት ላይ ቁሞ እንደዚህ በጀርባው ሰው መጠጋት የለበትም። ሰልፈኛ ካለ ምራቅ ብሎ እሱ ደግሞ እንደዚህ ጎንበስ ብሎ ሚስጥር ቁጥሩን እንደዚህ ጠጋ ብሎ ምናምን በቃ ኤቲኤሙን ምናምንም ሰው መጠጋት የለበትም። በቃ ወዲያውኑ ራሱን መጠበቅ አለበት። ሰው አኒ አናፍዬ በርም ሰናፍ ጠያ እነመገድ ጋሩ ፊ ፌ ገንላል ነመገ የተፈጸመብኝ ወንጀል ለእኔ ትምህርት ሆኖኛል። ሰውን ለመርዳት ስናስብ ጥንቃቄ ማድረግ የግድ ነው። ሰውን መርዳት ያለ ነገር ነው። ነገር ግን እኔ ሰው ልረዳ ብዬ ነው የተጎዳሁት። አሁን አጭበርባሪዎች ተበራክተው ስላሉ ዘዴዎቻቸውን ቀይረው ትላልቅ ሰዎች መስለው መልካቸውን ቀይረው ብዙ ቴክኒኮችን እየተጠቀሙ በዘመናዊ መልኩ ስርቆት ላይ ስለተሰማሩ ሕዝባችን ጥንቃቄ ሊያደርግ ይገባል። ዲዮ ከሚትሌ ሆርዶፈኒ ቀበኒ እገ ቃመ ሴራት ያተን ሞ ረት ሰሌዳውን የማጠፍ ነገር ይታያል። ሸዋ ሸዋ የሚሰሩ ላይ ማለት ነው፣ ሰሌዳው እንዳይታዩ የመደበቅ የማጠፍ ነገር አለ። እሱ ከተፈጸመ መጀመሪያውን አለመግባት ይመከራል። ነገር ግን ሰሌዳው የሚታይ ከሆነ ግን ይህን በመያዝ ቢያንስ ወንጀል ከተፈጸመ በኋላ ማንነታቸው እንዲታወቁ ንብረታቸው መተጫ አለ መጠን እንዲመለስ ቅርብ ያለ ፖሊስ ጥቆማ በመስጠት ወንጀለኞች እንዲያዙ በማድረግ ይህንን እንዲሳተፉ ነው። የአዲስ አበባ ፖሊስ የከተማውን ሰላምና ጸጥታ ከማረጋገጥ ባለፈ መሰል የወንጀል ድርጊቶችን በመከላከል የህብረተሰቡን ደህንነት ለማረጋገጥ ከምን ጊዜውም በላይ በቁርጠኝነት እየሰራ ይገኛል። ማህበረሰብ አቀፍ ፖሊስ አገልግሎት አማካኝነት በርካታ የግንዛቤ ማስጨበጫ ውይይቶች እየተደረጉ ነው ያሉት። ሁለተኛው ያው እንግዲህ በሚኒተሪ አባል በመመደብ ወንጀል ሳይፈጸም የቅድመ መከላከሉ ስራ ላይ በደንብ እየሰራና ያለ ነው። እንዲሁም በስውር ሲቪል ለባሾችን በመመደብ በተለይ ደግሞ ወንጀሎቹ ሊፈጸሙ የሚችሉበትን ቦታዎች በመለየት ከመፈጸማቸው በፊት ቀድመው እንዲከላከሉ ሲቪል ለባሽ የፖሊስ አባሎችን መድበን የቅድመ መከላከሉ ስራ ላይ በደንብ እየሰራና ያለ ነው። ከዛ ባሻገር እንግዲህ ያው ወንጀል ከተፈጸመን በኋላ ይዘን በሕግ አግባብ ወንጀለኞችን ይዘን ምርመራ አጣርተን ለሕግ አቅርበን ለሚመለከተው የፍትህ አካል በማቅረብ እንዲቀጡ የማድረግ ስራችንን እየሰራ እንገኛለን። የተፈጸሙትን የማታለል ወንጀሎች ተከትሎ ተጠርጣሪዎች የገቡበት ገብተው በቁጥጥር ስር በማዋል ፖሊስ ያደረገውን መደበኛ ስራውን የግል ተበዳዮች በማድነቅ ሁሌም ሰላምና ደህንነታችንን ለማስጠበቅ ቀሌት የሚሰሩ የጸጥታ አካላትን በመደገፍ ወንጀልና ወንጀለኞችን መከላከል እንደሚገባ መልእክት አስተላልፈዋል። የአካባቢ ያሉ ፖሊሶችን በጣም በጣም ከምንም በላይ በጣም የማደንቃቸውም ሁሉም ምስጋና ይገባቸዋል። እዞ አጋጣሚ እነሱ ላደረጉ ነገር እንግዲህ ሁለቱን እንግዲህ ፈጣሪ ይክፈላቸው ማለት ነው የምንፈልገው። ከዚህም በላይ ምንም ማለት አልችልም። እንግዲህ ፖሊሶች ተያዘና ደወሉልኝ ደስ አለ። በጣም ለህግ ባለሙያ በጣም እኔ በጣም ደስ ይላል። በቃ እንደዚህ ከሆነ በቃ ቀጣፊ ይኖራል ብዬ አላስም እኔ። አሁን ተስፋ ቆርጨትቸው ነበር፣ ግን የህዝብን ማንነት የሚጠብቅ ህግ በቃ እንደዚህ ምናምን በማድረግ እኔ በጣም ደስ ብሎኛል። ሞባይሌን ከቀበሞንሳ በእውነት ለመናገር ሌባውን ተከታትለው ሞባይሌ በመያዙ በጣም አስገርሞኛል። እኔ ሞባይሌን አገኘዋለሁ ብዬ አላሰብኩም ተስፋ ቆርጬ ነበር። ፖሊሶች ተከታትለው የገባበት ገብተው ስልኬን ይዘውልኝ እንዲሁም ተከታትለውኝ ካለሁበት ጠርተውኝ ስልኬን ልወስድ ነውና በጣም በጣም ነው ማመሰግናቸው።